ቅድም ሰው የሆነ ክርስቶስ የሚለውን ነገር ጥያቄ አቅርበን ነበር። መጽሐፍ ቅዱስ ላይ እንዴት እንረዳዋለን የሚል ነገር አንስተን ነበር። አሁንም ትንሽ ጠለቅ ብለን እንሂድና አዲስ ኪዳንንም ብሉይ ኪዳንንም ስለ ኢየሱስ ክርስቶስ የተነገሩ ትንቢቶችንም እግዚአብሔር በስጋ ከተገለጠ በኋላ በአዲስ ኪዳን ኢየሱስ ክርስቶስ ለመግለጽ ጥቅም ላይ የዋሉ ቃላቶች አሉ። ብዙ አይነት አገላለጾች አሉ እና እነዚህ አገላለጾች ሰው የሚል ቅጥያ ያለባቸው ናቸው። ብዙ አገላለጾች አሉ። እንዲህ አይነት ሰው፣ እንዲህ አይነት ሰው፣ እንዲህ አይነት ሰው የሚለው አሉ እስቲ ከመጽሐፍ ቅዱስ እንደው ለምንም ሁሉንም ዘርዝረን ባንጠቅስም እስቲ የተወሰኑትን አንስተን ምን ለማለት ተፈልጎ ነው የሚለውን ነገር ትንሽ በዚህ ላይ የምታክለው ነጥብ ካለ መልካም። ቢሾፕ ኢሳያስም ቢሾፕ አንዱ አለምም ካሉት ነገር ላይ ተነስቼ ወደ ጠየቀኝ ጥያቄ እመጣለሁና ያው አስቀድመው እንደተናገሩት አምላክ በስጋ መገለጡን ወይንም በሰውነት መታየቱን መናገር ትክክለኛ በመጽሐፍ ቅዱስ ላይ ብዙ ማስረጃ ያለው አስተምሮ ነው፣ መጽሐፍ ቅዱስ ላይ አስተምሮ ነው። ከዚህ በተለየ ግን የክርስቶስን ሰው መሆን ተከትሎ ግን በብሉይ ኪዳን ያልነበሩ አዳዲስ የሆኑ አመለካከቶች ወደ ምድር ገብተዋል። ሰው የሆነውን ክርስቶስ በመለኮት ውስጥ ድርሻ እና ቦታ ለመስጠት ማለት ነው ምን እናደርገው ተብሎ የሆነ ሁለተኛ ወይ የሆነ ትንሽ አምላክ የተለያየ ለማድረግ ጥረት ተደርጓል። እና ትክክለኛው አመለካከት ይሄ እግዚአብሔር በስጋ ተገለጠ የሚለው ግልጽ ነው። በቃ የእግዚአብሔርነት ቦታ ማይነካ ነው። በመነሻው ላይ አንደኛ ጢሞቴዎስ ሁለት አምስት ላይ አንድ እግዚአብሔር አለ ብሏል። በቃ እግዚአብሔርን አንጨምርም። አሁን የሌለን የነበረው ምንድን ነው? መድህን መድኃኒት ነበረ። ያ አምላክ በስጋ በመገለጡ በሰውነቱ ማስተሰሪያ ደም ስጋ ይዞ መጥቷል። ስለዚህ ሰውን አምላክ ለማድረግ መታገሉ ተገቢ አይደለም። በዛ ሰውነት መዳኑ ነው የሚሻለው ብያ ጽኖት ሰጥቼ ወደ ጠየቅኝ ጥያቄ ስመጣ በመጽሐፍ ቅዱስ ውስጥ በስጋ የተገለጠው እግዚአብሔር በአዲስ ኪዳን ኢየሱስ ክርስቶስ እንለዋለን። እሱን ለመግለጽ በተለይ ሰውነቱን ለመግለጽ ጥቅም ላይ የዋሉ ቃላት አሉ። አንዳንዶቹን ይዣቸዋለሁ፣ ላንሳቸው። አንደኛው እንግዲህ ስሙ ቁጥቋጥ የሚባል ሰው የሚል በዘካርያስ ምዕራፍ 6 ቁጥር 12 እና 13 ላይ አለ እና ይሄ ከምንጭ ጋ ነው ምድራዊ አለመሆኑን የሚያሳይ መልእክት ያለው የሚወጣ ይወጣልኛል ይበቅልልኛል ይገኝልኛል እያለ እግዚአብሔር ሲናገርበት የነበረ የሰው አይነት እንደሆነ ሁልጊዜ ክርስቶስን ሰው ሲል እንዳይቀላቀልበት ስለሚፈልግ አብሮ ከፊቱ የሚያስገባለት መለያ አለው። ያው እዚህ ምድር ላይ ያለን ሰዎች አንድን ነገር መጀመሪያ ካወቅን እናስቸግራለን። ከዛ የተነሳ ነው እና አንደኛው ስሙ ቁጥቋት የሚባል የሚል ነው። ምንጩን ነው የሚነግረው የሚናገረው። ሌላው ባልንጀራዬ የሆነ ሰው የሚልም አለ ዘካሪያስ አሁንም ዘካርያስ መጽሐፍ 137 ላይ ይሄ ደግሞ ከመለኮት ጋር የተገናኘ የተቆራኘ መዝሙረ ዳዊት ምዕራፍ ሁለት ቁጥር ሶስት ላይ እንደተገለጠው እግዚአብሔርና መሲሁ የተሳሰረ የተሳሰረና የተገመደ ሊለይ የማይችል ነገር በእግዚአብሔርና በሱ ክርስቶስ መካከል እንዳለ የሚናገር ክፍል አለው እና እግዚአብሔር ብቻ ባልንጀራዬ የሚለው እኛ ዘመዴ፣ ባልንጀራዬ፣ ወንድሜ፣ የቅርብ ዘመድ የሚታደገኝ የማንለው የእግዚአብሔር የሆነ የሚል ትርጉም አለው። አሁንም እዛው በተመሳሳይ ዘመን ከነበሩ ነቢያት ውስጥ ሚልኪያስ ሶስት ከአንድ እስከ ሶስት ላይ ሰው ለማለት ክርስቶስን አሁን ብርን እንደሚያነጥርና እንደሚያጠራ ሰው ይቀመጣል ነው የሚለው። አንዳንዶቹን ይሄንን እየተናገርኩ ያልተናገርኩት የዘካርያስ 6 12 ምንጩ እግዚአብሔር የሆነ ያልኩበትን ምክንያት ስለዘነጋው ተመልሼ የዛ ጋር ሊሄድ እና በስፍራው ይበቅላል ነው የሚለው። በራሱ ስፍራ ነው። በእኛ ቤት አይደለም የሚበቅለው፣ በእኛ ሕይወት ላይ አይደለም የሚበቅለው፣ እዚህ ምድራዊ ነገር ላይ አይደለም የሚበቅለው። ስሙ ቁጥቋጥ የሚባል ሰው በስፍራው ይበቅላል እንዳለ እዚህ ጋር ደግሞ አሁንም ብርን እንደሚያነጥርና እንደሚያጠራ ሰው ይቀመጣል ብሎ የሚያጠራ፣ የሚያነጻ፣ የሚያጥብ፣ የሚቀድስ ነው። እኛ የምናውቀው የሰው አይነት ምድራዊው ፍጥረታዊው ኃጢአትን ሲያጎናጽፈን ኃጢአትን፣ መርገምን፣ ኩነኔን ሲያካፍለን ነው የምናውቀው። ይሄ የሰው አይነት ግን የኃጢአትን ስሬት ሊሰጠን ወደ እግዚአብሔር ሊያቀርበን የሚያነጣንና የሚቀድሰን ሆኖ እናያለን። እንግዲህ ሶስት ነገሮች ጠቅሻለሁ፤ ቁጥቋጥ ባልንጀራዬ፣ እንደገና ብርን የሚያነጥርና የሚያጠራ ሚት ሰው አራተኛውን ላንሳና መንፈሳዊ ሰው ከፍጥረታዊ ሰው የተለየ ማለት ነው መንፈሳዊ ጽሑ ይለዋል ሄና ቤ ቆሮንቶስ ምዕራፍ 15 አርባ ስድስት ላይ አሁንም ሰው ለማለት ከፊቱ ከዛኛው ከአሮጌው ሰው ጋር እንዳይከላቀልበት መለያ ያስገባል መጽሐፍ። በጣም ጠንካራ ትምህርቱ ስለሆነ ክርስቶስ ከፍጥረታዊ ሰው ጋር እንዳይመሳሰል መንፈሳዊ ሰው አለው። መንፈሳዊ ሰው የሚለው ነገር የመንፈስ የሆነ የእግዚአብሔር የሆነ ፍጥረታዊ ያልሆነ መሬታዊ ያልሆነ ለማለት ነው። መንፈሳዊው የገባው ስለዚህ፣ ባለቤትነቱን የያዘው ዲቫይን ስፒሪት መለኮታዊው መንፈስ የሆነው እግዚአብሔር ነው እንጂ የሰው ልጅ አይደለም። መንፈሳዊ ካለው በቃ ፍጥረት በክርስቶስ ላይ ባለቤትነት ጥያቄ የለውም ማለት ነው። ሌላው አምስተኛው ሁለተኛው ሰው፣ ሁለተኛው ሰው ከሰማይ የሆነ ጌታ ነው ይላል አሁንም ሰው ለማለት ሁለተኛ ጨምሯል። እንግዲህ ይህ ሁለተኛ ማለት እንግዲህ በቢሊየን የሚቆጠሩ ምናልባት አንዳንድ ሰዎች ሲናገሩ በቢሊየን የሚቆጠር ሰው እዚህ ምድር ላይ ያለ ሰባት ሲሆን ስምንት ቢሊየን፣ የሞቱትን ማን እንደቆጠራቸው አላቅም። ሰባት ስምንት ቢሊየን ይሆናሉ ይላሉ። እስከዛ ተፈጥረው የሞቱት እንግዲህ በነዛ ቢሊዮኖቹ ውስጥ እውነት ይሁንና ይሄ ግምት፣ በቢሊዮኖቹ ውስጥ ሁለተኛ የለም ሁሉም የሚቆጠረው አንድ ተብሎ በአዳም ነው። ክርስቶስ ኢየሱስ ግን በሰው ተርታ የማይቆጠር ሁለተኛ ሆኖ ነው የመጣው። ሁለተኛ ሰው ሆኖ ነው የመጣው። ምን ማለት ነው ይሄ? ዘ ሰከንድ ዘ አዘር ኦፍ ቱ የሚል ትርጉም ነው ያለው። ማለት ሁለተኛ ሲሆን አንደኛ ከሚባለው ፍጹም የተለየ በራሱ የሚታይ ነው ማለት ነው እና ሌላና ሌላኛው ከቀድሞ የተለየ ነው ልንለው የምንችለው እንጂ ተመሳሳይ አንለውም። አለ ሁለተኛ የማለት ግዴታ አለብን። ስለዚህ ይህንን ነገር ካየን ስድስተኛው አሁንም ክርስቶስ ለማለት ጌታ ብሎ ነው የሚያስቀምጠው። ክርስቶስ ጌታ የሆነ ተወልዶላቸዋል የሚል የምስራች ከመላእክት ። መላእክትም ይህን ነገር ያውቃሉ። ቀላቅለው አይናገሩም። ክርስቶስ ለማለት ጌታ ብለው ነው የነገሩ። ጌታ የሆነ ሉቃስ 2፡11 ላይ እና የአምላክ መድኃኒትነት መሆኑን የገባቸው ወይንም ደግሞ ጌታ ሲባል እጅግ ከፍ ያለ የተከበረ ገዢ የሆነ እንጂ ከውድቀት ሰፈር ላይ ያለ እንዳልሆነ ያሳያል። አሁንም ከታገዝከኝ ሰባት ስምንት እያልኩ ሊድ በመጽሐፍ ቅዱስ ይህን ትምህርት የተሞላ ነው። ሰዎች አይኖቻቸው ከተከፈተላቸውና ማስተዋል ከቻሉ እግዚአብሔር ከረዳቸው ደግሞ በእውነት እግዚአብሔር ነው መጽሐፍትን ለማስተዋል ልብ እና አይምሮ የሚከፍት እኛም ስንናገር ሰዎች በዛ መንፈስ ይረዱን ትምክት አስፈላጊ አይደለም። እዚህ ጋር ይገባኛል። ወደ መገለጥ ስንመጣ ግን አንዳንዴ እንደዚህ በድፍረት እንናገራለን እና የእግዚአብሔር ክርስቶስ ይለዋል። አሁንም ክርስቶስ ለማለት እግዚአብሔርን አምጥቶ ነው የሚለው። መዝሙር ሁለት ሁለት ላይ እና ከእግዚአብሔር ዘንድ የወጣ መሲ ማለት ነው። ይሄ ማለት የእግዚአብሔር ማዳን ነው እንጂ ከመካከላችን አዳኝ አልተገኘልንም፣ ቤዛ አልተገኘልንም። አሁንም ክርስቶስ ለማለት ስምንተኛ ላይ ደርሻ ያለው መሰለኝ ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው የሚልም ጥቅስ አለን መጽሐፍ ቅዱስ ላይ። ይሄ ደግሞ በጣም የሚገርም ነው። ምናልባት በቀጣዮቹ ክፍሎች ልንናገርበት የሚገባ መጽሐፍ ቅዱስ ይሰጠን ትልቅ ቃል ነው። እንደው ሰዎች ሁሉ ሊያስተውሉት የምንፈልገው ነው፣ ግን ትርጉሙ ምንድን ነው? እግዚአብሔር የሚፈልገው የሰው አይነት ነው። በእግዚአብሔር የተረጋገጠ ማለት በቃ ልክ ነው ያለው ሰው ይሄ ነው። በጣም ሐዋርያ ስራ ሁለት ሃያ ሁለት ላይ የተቀመጠ ነው። አንደኛ ቆሮንቶስ 15 45 ደግሞ ሁለተኛው ሰው ራሱ ከመጀመሪያው ሰው የሚለይበት ሕይወትን የሚሰጥ መንፈስ ሆነ ነው የሚለው ያኛው እፍ ተብሎ ህያው ነፍስ የሆነ ነው፣ የተፈጠረ ነው። ይሄ ግን የህይወት ምንጭ ነው። በጣም ትልቅ ልዩነት አለ። ወደ አስረኛ ደርሻለው። አሁን ይሄንን ርዕስ የጀመርንበትን የአንደኛ ጢሞቴዎስ ሁለት አምስት መካከለኛ የሆነ ሰው ማለት ይሄ መካከለኝነት የትልቅ ሰው መካከለኝነት ነው። ይሄንንም በስፋት እንመጣበታለን። ዝም ብሎ ሰው መካከለኛውን አይገባም። ስለዚህ መካከሉ የተፈለገው በሰዎች መካከል አይደለም። ሰዎች ምናልባት እንደዚህ ሆሪዞንታል ተቀምጠን ከሆነ መካከላችን ሰዎች ይገባሉ። በእኔና በአንተ መካከል ችግር ቢኖር እንደዚህ ይቀመጣሉ። አሁን ችግር የተፈጠረው ግን ላይ ነው። ስለዚህ ቨርቲካል ወደ ላይ ስናይ መካከለኛው ከኛ በላይ ነው የሚገባው፣ በእግዚአብሔርና በወደቀው ሰው መሃል ነው የሚገባው። ስለዚህ ከፍ ያለመሆን አለበት ከኛ ከኛ ከፍ ያለ መሆን አለበት እኛ ያቀረብነው ነው ደግሞ አልተሳካም እግዚአብሔር ለእኔ ተራውን ስጡኝ ብሎ እግዚአብሔር ያረጋገጠውን ሰው መካከለኛ አድርጎ ሰማይ ያስገባለን ስለወደደን ማለት ነው ስለዚህ ሰው ብሎት መካከለኛው ሰው ነው የሚለው ሌላው ለዘላለም የሚኖር ሰው ይለዋል ዕብራውያን 7 ቁጥር 24 ላይ ማለት ያው ነው ጥፋት የሌለበት በማይጠፋ በማያልፍ የህይወት ኃይል ካህን የሆነ ሲለው በጣም የሚገርም ነው። ለዘላለም የሚኖር ሰው የሚል ነው። ይህንንም ወደ ውስጥ ስንገባ በደንብ የምናየው ነገር ነው። ምክንያቱም ሲጀመር ጀምሮ በኃጢአት መውደቁ ራሱን የቻለ ጣጣ መጣበት እንጂ ሲፈጠር ጀምሮ ሙሉ አልነበረም። ሰው ችግር አለበት። መቼም ከአፈር ከተሰራ ችግር ነው እሱ ራሱ። ስለዚህ ይሄም ነገር አለ እና የመጨረሻ ከታገስከኝ፣ አስራ ሁለተኛ ከደረቅ መሬት እንደ ስር የወጣ የሚል፣ የሰው ዘር ያልተቀላቀለበት ወይንም የተቋረጠበት። አንዳንድ ሰዎች ያለወንድ ዘር ስለሆነ ክርስቶስ ከድንግል ማርያም የተጸነሰው በከፊል ተቋርጧል ይላሉ የሰው ዘር መጽሐፍ ቅዱስ ግን ሙሉ በሙሉ መቋረጡ ነው የሚናገረው። አሜን። ከፊል መቋረጥ አይደለም ሙሉ በሙሉ የሰው ዘር ተቋርጧል እና ቅድም ቢሾፕ አንዷለም እንዳሉት ያ ሳር የሆነ አበባ የሆነ የእግዚአብሔር እስትንፋስ ሲነፍስበት የሚደርቅና የሚጠፋው ተቋርጦ ለዘላለም የሚኖር የእግዚአብሔር ቃል የአምላካችን ቃል ግን ለዘላለም ህፃንታ ትኖራለች በሚል የማይጠፋ ዘር የሚል እንትን አስቀምጦለታል። ና ከደረቅ መሬት እንደ ስር የወጣ በሚል ከምድር ምንጩን ያላደረገ መሆኑ ይናገራል። እና ለመጠቅለል ያክል ምንጩ ከሰማይ ከመለኮት ጋር የተሳሰረ የኃጢአት ማስተሰሪያ የሚሆን ባለቤት የሆነ ባለቤትነቱ የተረጋገጠለት ማለት ነው እንጂ እዚህ ሰፈር ላይ የሌለ ከቀድሞ የተለየ ሌላ ሁለተኛ ስንል ሁለተኛ ሰው ስንል የእግዚአብሔር ማዳን የሆነ በእግዚአብሔር የተረጋገጠ ህይወት ተቀባይ ሳይሆን ህይወት ሰጪ የሆነ በመልከ ጸዲቅ ምሳሌ የትልቅ ሰው ክህነት የተባለለት ህያው የሆነና የሰው ዘር ያልተቀላቀለበት የሚሉ ነገሮች አብረውት ከሰው